ሰላም ሰላም እድና የተከበራቸው የቻናል ቤተሰቦች እንደት ናቸው? ሰላም ናቸውልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተም እም ሰላም እንደሆንኩት እናንተ ሰላም እንደምትሆን ተስፋ አድርጋለሁ። ዛሬ ደግሞ እንደተለመደው ይችላቸው የመጣሁት ታደ ድራማ ነው። አደ ድራማ በክፍል ትናንት በክፍል አንድ መቶ አስራ ዘጠኛ ኳርተ ነው ነበር። ዛሬ ደግሞ በክፍል አንድ መቶ ሀያ መጥተናል ማለት ነው እና ባለፈው ያቋረጥነው ልልና ኤላ ልልና ኤላ ምን ማን እንደመጣቸው እዛ ላይ ቁመው እየተጫወቱ እያለ አክስታቸው ማለት ነው እየሳ አክስት የሆነ ቦታዋ የሰፈር ቦታዋ የምትኖረው ቦታ አውቃት ልታስገድላቸው አስባ ነበር እና አመለጡ ማለት ነው። ይዟት ይዟት አመለጠ ማለት ነው። በኪ በይዛ ደግሞ ባለፈው ለአደይ ምግብ እንኪ ብላ ምግብ ሰጣት ማለት ነው። ምግብ አደይ ልትበላዋለች ብላ አስባ ምግብ ላይ መርዛ አድርጋ ወደ ቤት ወደ አደይ የመኝታ ክፍል ሄዳ ነበር እና እዛ ላይ ደግሞ ወዶች ደብ እንድበላው አደረገች። ለአደይ እንክቢ ስትላት እሷ ደግሞ አይ እኔ አልበላም፣ ምንድን ነው እኔ አልበላም፣ ዛሬ የምግብ ፍላጎት ቀንሷል፣ አልበላም ስትል መሆናች ነው። ዴቭና አንተ እዛ ላይ የሆነ አምፖል የኤሌክትሪካ አስተካክልልኝና አደይ እስከምትበላ አለችው። አይ እኔ አምፖል ምንድን ነው እኔ አምፖል ምን አላቅ የማውቀው ነገር የለኝም ማለት በቃ የማታቆ ከሆነሽ እሺ፣ አዴ ጨው አንሰሱ እንዳይሆን ቅመሽው አለቻት። ምንድን ነው እስ መቼ ነው ራሴ አይደል እንደሰራሁት? ለምንድን ነው ጨው ጨውሚያን ሰው አለቻት። እሷ አዴ እንድትበላላትና አዴ እንድትሞት ነው የፈለገችው። ግን ምን ለአድ እያሰበችው ወደ ዴቭ ሆነ ማለት ነው። ውዱች ዬ ዴቭ ከእሷ ጋር ለማጫወት ብለው ወደ ምኝታ ክፍል ሲሄድ እሷ ለብቻው አገኘት እና አ እንዲህ፣ አሁን እዚህ ላይ እንዳትመጣ አልተባባልንም እንዴ? ለምን መታ እዚህ ላይ? ለምን ምን ልትሰራ መታ ስትለው፣ በቃ ናፍቀሽኛል፣ ናፍቀሽኝ እኮ ነው፣ አልቻልኩም እና ምን ላድርግ ስላት በቃ ለመጨረሻ ጊዜ ነው አሁን እዚህ ላይ የምትቆየው፣ ግን ህድ ሄደ፣ እትዬ እንዳይመጡብን እንዳያዩብን፣ ካዩብን በቃ እያኮርፋለሁ። እኔ ደግሞ የትዬ እንድታኮርፋ አልፈልግም ማለች። ግን እስከመቼ ነው እኔ እና አንቺ፣ እስከመቼ ነው እንደዚህ በሰቀቀን እንደዚህ ሰው አየን አላየን እያለን የምንኖረው? መቼ ነው የራሳችን የራሳችን ቤት ይዘን በነጻነት ፍቅራችን የምናጣጥመው? መቼ ይሆናላት። ትንሽ ጊዜ ስጠኝ፣ ደፍዬ ይሆናል ሁሉም ይስተካከላል፣ ግን ትንሽ ጊዜ ስጠኝ አለችው። እሱም በቃ እሺ ሰጥቻለሁ፣ ኔወድ ላንቺስ የማልሆነው ነገር የለም፣ በቃሽ እረዳሻለሁ አላት። እሱም ተስማሙ ማለት ነው። ቤዛ ደግሞ ስራው ሰርታ ማለት ነው። ለደብም ሰርታ ለፍቅርም እንደዛ አመጣልሻለው ብላት፣ መጀመሪያ ፍቅር ወደ ክሽብት ስትሄድ ቤዛ ይገኝታት። አንቺ እስካሁን አንድ ስራ አልሰራሽም፣ ምን እየሰራሽ ነው? እኔ በወንኩ ስንት በሰራው ምን እያደረግሽ ነው አለቻት። ጠብቀኝ፣ ቆይ ጠብቀኝ፣ በቅርብ ጊዜ አሳይሻለው እና ጠብቀኝ አለቻት። በቃ ፈጠን ፈጠን አድርጊው ከመጠን በላይ እየተቀራረብ ነው ብላ ለእኔም ምግብ መምጫልኝ ብላ ሄጂ ወደ ምኝታ ክልስ እየሄደች ይመጣሉ ብላ ተሷም ሄደች ማለት ነው። ለፍቅርም እንደዛ አድርጋ መረዘቻት ማለት ነው። ወዱትዬ ማለቴ እሳ እሷ ማን ምጉብ የሰራው ማን ነው አዴናት የሰራችው እንዳልነቃባት ማለት ነው፣ እንዳይነቁባት። አሁን ግን ማቅረብ ላይ ነው፣ ምግብ ስታቀርብ ነው። እዛ ላይ እያደረገች እየሰጠቻቸው እያለች ቤዛ በጣም ተንኮለኛ ናት ማለት ነው ውድትዬ እና እንደዛ ስታደርግ ፍቅርም እንደዛ ራሷን ሳተች ማለት ነው። ዴቭም እንደዛው ራሱ ስተው ምግቡ የበሉት ምግብ ራሳቸው ስተው ወደቁ ማለት ነው። እቲ ሊና ደግሞ ወደ አስባ በር ስታንኳኳ አሹ እንቢ አልከፍቱም አላት ማለት ነው። ለምንድነው የማትከፍተኝም? ብላ ደጋግማ አንኳኳች፣ ደጋግማ አንኳኳች ግን ማንም ለከፍታት የምከፍታት ሰው አልነበረም እና ከዛ ማን ነው የሚያንኳኩ ማን ነው ብለው ሲሄድ እሷ ናት። ምን ፈለገች ነው እንደዚህ የሰው ቤት እንደዚህ የምታንኳኳው? አንተ ስራ ባግባባት ትወጣም እንዴ? ምንድነው? ምን እያደረክ ነው አለችው። ስራ ዬማ በአግባቡ እየተወጣው ነው። አሁን በጠዋቱ መጥሽ የሰው በር እንደዚህ የምትደበድቡ ምን ፈልገሽ ነው እያላት እየተጨቃጨቆ እያለ የፍቅር እናት መጡ። እንደ ምንድን ነው? ምን ሆናችን ነው የምትጨቃጨቁት ስትላት፣ ማሚ ይህ ሰውዬ ስራው በአግባቡ እየተዋጣ አይደለም። እኔ እንደማያውቅኝ ክፈተኝ ስለው ማንሽ አልከፍትም ይለኛል አለች። ምንድን ነው አሹ እጅ አታቃትም እንዲህ አሉት እንደ ያውቃት አለው እንጂ ምንድን ነው እኔ ምን ልትሰራ መጥታ ነው በአሁኑ ሰዓት ብዬ ነው እንጂ አለች አላት አላቸው። በይ በይ፣ አንተም ስራ ስራ። ትምጣ ትምጣ፣ የምታውቀው ሰው ከሆነ እዚህ ቤት ወጥቶ የሚገባ ሰው ከሆነ ለምን አትገብትም? እንዳይለመድብ ብለው ይዘውት ገቡ። እሷም ወደ ቤቷ እሱም ወደ ስራው ማለት ነው። እንደዛ ብለው ሌላ ወደ ዴቭ ዴቭ ዴቭ እያለ ብላ ዴቭ ስትል ስትልብ ተኝቷል። ከዛ እንደዛ እያለችው እያለ አዴ መጣች፣ አዴ መጣ። እንዴ ምን እየደረግሽ ነው ማለቻት። ምን አገባሽ ምን አገባሽ እና ምን እየደረግሽ ነው? ዴቭ እኮ ተኝቶ ነው ያለው፣ ውጪ። እሷም አልወጣም ዴቭ፣ እሷም ዴቭ ማለት እሷም ነይ ውጪ። ለምንድን ነው ዴቭ በተኛበት እየመጣች የምትጨቃጭቀው ዋለቻት። ከዛ እንደዚህ እየተጨቃጭቁ እያለ የፍቅር እናት መጡ። እንዴ ምን እያደረጋችሁ ነው አለች። ምን እያደረጋችሁ ነው ስትላት፣ እቲኬ ዴቭ ተኝቶ እያለ ተኝቶ ካለ መትሻት፣ አትረብሺው። ዴቭ በእንቅልፍ የሆነ ነገር እንዳታደርጊ እያልኳት ነው መቀስቀሳችን እያልኳት ነው አለች። አንቺስ ምን ልትሰሪ መጣሽ? አንቺስ ምን እያደረግሽ ነው? አንቺም ወደ ስራ ሸጅ ባሉት ለራሱ ለምን ለራሱ አልጠየቀውም ብለው ስቀሳቀሶት የለም፣ እንደዚህ ስጋ ላብቶት በቃ ራሱ ስቶ ማለት ነው። እና ደንግጠው፣ ምንድን ነው ያደረጓችኋቸው? ምንድን ነው አንቺ ምንድነው ያደረጉሽ? አለቻት ለአዴልና እኔ ምን ያደርገዋለሁ? ትናንት ጎዳና ነበር ብላ ምግብ ስታየው ምግቡ ስታሸተው እንዴ ምግብ ላይ ነው ብላ ጠረጠረች ማለት ነው። ፍቅር ጥሪያት ብለው ስልክ ክዋት ፍቅርም እንደዛው ራሷ ስታለች፣ እንዴ በጣም ደነገጠች። ምግቡ የቀረበላቸው ምግብ ስታይም እሱ ነው። ከዛ የፍቅር እናት መቱ፣ ፍቅር ፍቅር ስል ፍቅርም እንደዛው ወድቃለች ሲሉ፣ ወይኔ ልጅ ልጅ ልጅ እያሉ አይ እያለቀሱ ይዟቸው ወደ ሆስፒታል ሄዱ። ቤዛም ምግን ከፍቅር እናት ጋር ሄደች ማለት ነው። ስራ እንዳልሰራች እንዳላደረገች አይኗ በጨዋጥባ ሄደች ማለት ነው። ወዶች ከዛ አደይ በጣም ጨንቋት ለአሹ ምን እንደገጠማት እየነገረችው እያለ ይሄማ የበዛ እጅ አለበት ማለት የመጀመሪያ ስታስታውስ፣ ለምን አንቺ ጭነሽው አንቺ ለምን አትበይው ደምና መብራት አስተካከልልኝ እያለችው እያለ እሱ እያስታወሰች ይሄማ የበዛ እጅ አለበት ይሄማ የበዛ እጅ አለበት አለችው። ለአሹ እንዴት አላት። አሁን ምግብ ልን ይዛል መጥታ ነበር ያልበላም ብያት ለደብ ነው በልቶት ነው አሁን ልን ያሰበች ወደ ሱ ሆኖ ነው ብላ ነገረችው። ምንድን ነው ምን ሆና ነው ስትለው አደይና ፍቅርና ዴቭ የሆስፒታል ገብተዋል ብለው ነገሯት። ለቅምጥልም ለርታ ከዛ ደውለው ምንድነው ህመሙ፣ ምንድነው ስትል ለርታ ደግሞ የምግብ መመረዝ መሆኑ ነግረዋታል ማለት ነው። ንጉስ ደግሞ ለዳይመንድ ለምንድን ነው ወደ ቤት የማታሄደው? አዴጉ በጣም ነው የምታስብልህ፣ አየህ አለው። የአባት ንብረት እንደዚህ ያለህ ነው እንዴ እንደዚህ ከኔ ጋር እንደዚህ ምትቸገረው ሲለው እና አዋለኝ ምን ነው ቀና እንዴ አዎት አስብልኛለች። ምን ነው ቀና እንደ ያለው እንደ ለምንድን ነው ምቀናው? ለምን የአባት ሀብት እያለ እዚህ ላይ ብችግር ትወድቃለ ብዬ ነው እንጂ አለው። ሩታ ደግሞ ለአዴ አንቃ ያዘቻት። አንቺ ወንድሜ ለአንቺ ባፈቀረ ባፈቀረ በወደደ ለምን ትመርዥዋለሽ? ለምን እንደዚህ ታደርጊያለሽ? ብላ አንቃ ስትይዛት፣ እኔ ምንም የማውቅብ ነገር የለኝም፣ ልቅቅኛን የማውቅብ ነገር የለኝም። እኔ ምን አደረግኩ ምግቡ አዎ ሰርቻዋለሁ፣ ግን እኔ ምንም የጨመርኩበት ከድሮ የጨመርኩበት ነገር የለም አለቻት። አለቅም ስትላት ለእሷ ገፍትራ መውቀ ነገር የለም የራስሽ ጉዳይ፣ የመኛ ትመኝ የራስሽ ጉዳይ ብላ ገፍትራ ትሄደች ማለት ነው። ወዶች ታመጣ ለአሹ አደ መረዘቻቸው ለደብ ለደብ ለፍቅር ስትላት አንቺ ውሸታ አዴ ይሄት የማላውቃት መስላሽ ነው ውሸታም፣ ውሸት በዛ በልክ አድርው ስላት፣ ይህም ያንቺ እጅ አለበት፣ ይህም ያንቺ እጅ አለበት፣ ያንተ እጅ አለበት ስትለው፣ እሱም ልመታት ስል ወደ ላይ ሄዳ ለብቅርናት ደውላ ለአዴ እንደዚህ ስላት፣ አሹም እየተከራከራላት ነው፣ የአሹ እጅም ሳይኖረበት አይቀርም ብላ ነገረቻቸው ማለት ነው። አደይም ወደ ሌል ቤት ሄዳ እያማከረቻት ምንም እኔ በማላውቀው ነገር እንደዚህ ሆኛለሁ። ሆስፒታል ገብተዋል። እዛ ላይ ደግሞ የምግብ መመረጽ ብሏቸዋል። አሁን ፍቅ ቤዛ ለእኔ ብላ ያመጣችው ምግብ እኔ አልበላም ስላት ደበልቶት በልቶት ከዛ እንደዛ ሆነ ብላ እየተጨናነቀች እያለ በቃ አንቺ ንጹህ ሆን እንጂ አንቺ ምንም አታደርግኝ። ምንም የሆነ የሚመጣብሽ ነገር የለም። አይዞሽ የኔ ወዳ ትጨናነቅ እሺ፣ ግን ዴቭስ ዴቭ እኮ ናፍቅኛ ማየት ይፈልጋለሁ ስትላት እ እንሄዳለን እናየዋለን፣ ግን እስከላደረግሽው ድረስ አጥቀት እንዳትጨናነቂ ያለቻት የፍቅር ናት። ግን አላመንም መጥቶም ቢሆን አባረራቸዋለሁ ከስራቸው ብላ ለአሹ ከስራው አወጡት። አንተ ነህ አንተ እጅ አለበት ሲሉት፣ እሱም እያለቀሰ እንዴ ከሰው ሀገር፣ የመጣ ሰው የሰው ሀገር የሆነ ሰው ሁሉ ሌባ ሰራቅ ነው እንደ የሚመስላችሁ? ግን እኔ እወጣለሁ ከስራው እወጣለሁ ግን አንድ ነገር እርግጠኛ መሆን አለበት። እኔ ምንም በዚህ ላይ እጄ የለበትም። አደይቴ ደግሞ እንደዛ አይነት ስራ አትሰራም። እሷም እንደዛው። ግን ወንጀላችሁ እንደዚህ የሚያደርግ ሰዋችሁ ፈልጉ እንጂ እኛ በዚህ ነገር እጃችን የለበትም ብሎ እያለቀሰ ወጣ ማለት ነው ውዶችዬ። ይቺ ቤዛ ተንኮለኛ ከዚህ ድራማ መራቅ አለባት የምር እና እስኪ በክፍል አንድ መቶ ሀያ አንድ ፍቅር እና ዴቭ ነቅተው ራሳቸው አብቀው ማን ምግብ ማን እንደመረሳቸው ይነገር ይሁን። አደይ እስከ ስራዋ ተባራ ይሁን የምለው ይላችሁ እስከሚመጣ ላይክ፣ ሸር፣ ሰብስክራይብ እያደርጋችሁ ቤተሰቡን ወዳችኋለሁ ባይ